ነው ያስነካሽን፣ አንቺ ልጅ ምጥያራ አሳበሽኝ እኮ በፍቅር ነኝ። ምን አደረግሽ ምን

አጦማ የምሬን ነው። እኔ ስለማከብርሽ ስለምወድሽ ነው። ታይ ግን፣ ታይ አትበዳ፣ ተይ እኔ እኮ እናቴ ነሽ ብዬ ነው

ሰማዋል ተንኮላን ሰራትም እያልኩ ነበር እና ሃይሚም አኩሩፋኛለች እያለ ነበር። አሁን ኖርማል ናቸው፣ ተመለሱ። አልቀቤኪ ጋር ግን በቃ ተኝቼ ሳብሰለስል ሳብሰለስል እሷ በቃ ድክም ነው ያደረገችኝ አይደለ? አሁን የጫናችን ሚዲዮ አይታቸው ድክም እኮ ነው ያደረገችኝ ነበረ ማለት ሆነሳሳነገሰሳሆንዛሬ ነው